ኢትዮጵያ እንደ ሃንጋሪ የመቶ ዓመት የወደብ ባለቤት የመሆን ትግል ተሳካ። የመጀመሪያው የዓለም ጦርነት ፍጻሜን ተከትሎ ነው ገናናው የአስትሮ ሃንጋሪ አገዛዝ በፈረንጆቹ 1928 አብቅቷል። በ1920 ደግሞ ትሪያኖ የተሰኘ ስምምነት አገዛዙ ተበታትኖ ሃንጋሪ ሁለት ሶስተኛ የሚሆነው ግዛቷን አጥታለች። እንዲያ ያለው አጋጣሚ ነበር እንግዲህ ሃንጋሪን ከባህር በር ባለቤትነት እንድትገለል ያደረጋት። አሁን ታዲያ እጅግ አስገራሚ መረጃዎች እየወጡ ነው። ሃንጋሪ የወደብ ባለቤት ሊያደርጋት የሚችል አስገራሚ መንገድ ተፈጥሯል። ኢትዮጵያም እንደ ሃንጋሪ ትግሉን አቀጣጥለዋለች። ለመሆኑ ሃንጋሪ ወደብ የማግኘት እድሏ እንዴት ሊፈጠር ቻለ? ኢትዮጵያም እንደ ሃንጋሪ ወደብ ለማግኘት የምታደርገው ትግል ምን ያክል ውጤታማ ይሆናል? የሚለው ጥያቄን እያነሳን ነው በትንታኔው እንመለከተዋለን። ውድ የሁሉ ዴሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። ከ105 ዓመት በኋላ የባህር በር ባለቤት ለመሆን የተዘጋጀችው እንደ ኤሮፓውያን አቆጣጠር በ1920 ጀምሮ የባህር በር ያልነበራት ሃንጋሪ ከድንበሯ 140 ኪሎ ሜትር ርቆ የሚገኘው የጣሊያኗ ተርሴት ባህር ዳርቻ አዲስ የወደብ ግንባታ ጀምራለች። የሃንጋሪ ምክትል ውጭ ጉዳይ ሚኒስትር ሌቬንቴ ማጂር ባለፈው ሳምንት ከጣሊያን የመሠረተ ልማት ምክትል ሚኒስትር ጋር በመሆን የባህር በሩን ግንባታ አስጀምረዋል። ሃንጋሪ እንደ ኤሮፓውያን አቆጣጠር በ2019 ነበር ይህንን 32 ሄክታር ሽፋን ያለውን የባህር ዳርቻ ከጣሊያን በ60 ዓመት ሊዝ በ32 ሚሊዮን ዶላር የገዛችው። 650 ሜትር ስፋት ያለው የባህር በሩ ግንባታ 250 ሜትር የሚሆነው በመጀመሪያው ዙር፣ 400 ሜትር የሚሆነውን ደግሞ በሁለተኛው ዙር የግንባታ ምዕራፍ ይከናወናል። አድሪያ ፖርት ዛርት የተሰኘው የሃንጋሪ መንግሥት ኩባንያ ይህንን 29 ሚሊዮን ዶላር በጀት እንደ አውሮፓውያን አቆጣጠር በ2028 የሚጠናቀቀውን የትሪስቴ ወደብን እንዲገነባ ኃላፊነት ሰጥቶታል። ወደቡ ግንባታው ተጠናቆ ለአገልግሎት ክፍት ሲሆን በአማካይ 187 ሺህ ሜትሪክ ቶን ጭነት ለማስተናገድ አቅድም አለው። ከሀንጋሪው ወደቡ የሚያደርስ አስተማማኝ የሆነ ባቡር እና የአስፋልት መንገድ ግንኙነትም እንደሚዘረጋ ተገልጿል። ጉዳዩን አስመልክቶ አስተያየታቸውን የሰጡት የውጭ ጉዳይ ሚኒስተሩ ሌቬንቴ ማጅር ሃንጋሪ በየአመቱ 155 ቢሊዮን ዶላር የሚያክል ዋጋ ያለው እቃ ወደ ውጭ ትልካለች። አብዛኞች ዕቃዎች የሚወጡት በባህር ነው። ሀገሪቱ የራሷ የባህር መውጫ ስለሌላት የውጭ ምርቷን ለመላክ ሌሎች የመማፀኝ ግዴታ ነበረባትም ይህ ሁኔታ መለወጥ እንፈልጋለን። ምክንያቱም ሃንጋሪ በዓለም ላይ 34ተኛ ትልቋ የውጭ ምርት ላኪ ሀገር ነች። እናም ከዓለም አቀፍ የአቅርቦ ሰንሰለት ጋር ለመገናኘት ጣቢያዎች ሊኖሯት ይገባል ብለዋል። ሃንጋሪ የባህር በር ያጣችው በአንደኛው የዓለም ጦርነት ሽንፈት ምክንያት በ1920 ጀምሮ የነበረ ሲሆን በቅርብ ዓመታት ወዲህ በባህር ላይ ለመገኘት ለጎረቤቶቿ ጋር ያላትን ትብብር አጠናክራለችም። ባለፈው ወር የሃንጋሪ ብሔራዊ ኢኮኖሚ ሚኒስትር ማርተር ናጂ ከቡልጋሪያው ፕሬዚደንት ሩመር ራዴቭ ጋር ተወያይተው ሃንጋሪ ከጥቁሩ ባህር ጋር የሚያገናኙ የሎጂስቲክና የትራንስፖርት ስምምነቶችን ፈጽመዋል። ሚኒስተሩ እንዳሉትም ቡልጋሪያ ከሩሲያ፣ ቱርክና አዘርባይጃን ለምታስገባው የጋዝ ምርት መስመርም እንደሚሆን ነው የተነገረው። የሚያስገርመው ደግሞ ጣሊያንና አንጋሪ በግዛት ይገባኛል ጥያቄ እጅግ ደም አፋሳሽ የሆነ ጦርነት አድርገው ነበርም። በ1915 ዓም ጣሊያን የወዳጅ ሀገሩን በመቀላቀል ወደ ሁለተኛው ዓለም ጦርነች ገባች። ጣሊያን ዓላማ ብላ የተነሳችው በኦስትሪያ ሃንጋሪ ግዛት ኢፍትሐዊ በሆነ መልኩ የተነጠቁትን ትሬቶና ትርሲቴ የተባሉ ሁለት የጣሊያ ግዛቶችን ነፃ ለማውጣት ነበርም። የጣሊያን ፖለቲከኛ ፓርላማ ውስጥ ታሪክን ለማስተካከል ታላቋ ሮምን ዳግም ለመመለስ ቃል በመግባት ነበር። ሳቢሆኑ ንግግሮችንም አደረጉ። በመቶ ሺህ የሚቆጠሩ ጣሊያውያን ለትሬቶና ለትርሲቴ እያሉ በመፎከር ወደ ግንባር ነጎዱ። በቀላሉ ድል እንደሚያደርጉ ነበር ያሰቡትም። የሆነው ግን ከዚህ ተቃራኒ ነው። የኦስትሪያ ሃንጋሪ ጦርነት በኢሶንዞ ወንዝ ዙሪያ ጠንካራ የመከላከያ መስመር አቁመው ጠበቋቸው። ጣሊያኖቹ ራሳቸውን ደም አፋሳሽ በሆኑ ቢያንስ 11 ውጊያዎችን በመክተት ከጥቂት ኪሎ ሜትሮች ያልበለጠ ስፍራን በመቆጣጠር ቢችሉም ድል ሊያደርጉ አልቻሉም። በመጀመሪያ ውጊያው 5 ሺህ፣ በሁለተኛው ጋ 40 ሺህ ወታደሮች ነፍስ ገበሩ። የሦስተኛ ውጊያ 60 ሺህ ወታደሮች አጡ። ለሁለት አሰቃቂ ዓመታት እንግዲህ ከቀጠለ በኋላ በ11ኛው ዙር ኦስትሪያን በመጨረሻ የመልሶ ማጥቃት ጀምረው በካፓሮቴ ጦርነት ጣሊያኖችን በማሸነፍ እስከ ቬነስ መግቢያ ድረስ መልሰው አባረሯቸው። ታላቁ ዘመቻ የደም ገንዳ ሆኖ አረፈው። ጦርነቱ ሲጠናቀቅ 700 ሺህ የጣሊያን ወታደሮች ሲገደሉ ከ1 ሚሊዮን በላይ የሚሆኑ ደግሞ ቆሰሉ። የጣሊያን ፖለቲከኞች በኢሶንዞ ጦርነት ሽንፈት በኋላ ሁለት አማራጭ ነበራቸው። መነሳሳታቸውን አምነው ከኦስትሪያ ሃንጋሪ ጋር የሰላም ስምምነት ፈረሙ። ኦስትሪያ ሃንጋሪ ጣሊያን የገባኝ ጥያቄ ስለሌላቸው የሰላም ስምምነቱን ለመፈረም ደስተኛ ሆኑ ነበር። ምክንያቱም በወቅቱ ይበልጥ ጠንካራ ከሆኑት ከሩሲያውያን የሞት ሽረት እያደረጉ ነበር። እንግዲህ ከዚህ ሁሉ አስከፊ ታሪኮች በኋላ ሃንጋሪ ለረዥም ዓመታት የባህር በር አልባ ሆና ቀረች። አሁን ግን ከብዙ ትግል በኋላም የባህር በር ባልቤት መሆን የሚያስችላት መንገዶች አግኝታለች። በዓለማችን 44 አገራት የባህር በር የሌላቸው ናቸው ከነዚህም 44 ሀገሮች ውስጥ ኢትዮጵያ በህዝብ ብዛት ቀዳሚ ስትሆን ከካዛኪስታን ደግሞ በቆዳ ስፋት ትልቁ ሀገር ነች። ቫቲካን ትንሽ ቆዳ ስፋት ያላት የባህር በር የሌላት ሆና ተመዝግባለች። በአውሮፓ ውስጥ 14 ሀገራት የባህር በር የሌላቸው ሲሆን ሃንጋሪ አንዷ ናት። ይቺ ሀገር የባህር በር አልባ ከሆነች ከመቶ ዓመት በኋላ አሁን የባህር በር ባለቤት ለመሆን መንገዱን ጀምራለች። ግሎባል ኮንስትራክሽን የተባለ የመረጃ ተቋም ሃንጋሪ ቱዴይን ጠቅሶ ሃንጋሪ ቱ ኢንድ ላንድ ሎክድ ዌዝ ፖርት ኦን ደ አዲያቲክ በሚል ባወጣው ዘገባ ሃንጋሪ የወደብ ባለቤት ለመሆን በአድሪያቲክ የባህር ዳርቻ በምትገኘው የጣሊያን ትርሴቴ ከተማ አካባቢ ፕሮጀክቶችን ማከናወን ጀምራለች። የሃንጋሪ ምክትል የውጭ ጉዳይ ሚኒስተር ሌቬንቴ ማግየር እንደተናገሩት ለበርካታ ዓመታት ከጣሊያን መንግሥት ጋር ሲካሄድ የነበረው ድርድር ፍሬማ በመሆኑ በሊዝ በተገኘ መሬት የወደብ ግንባታ መጀመሩን ተነግረዋል። ከዚህ ቀደም ሃንጋሪ ከአድሪያቲክ የባህር ዳርቻ አካባቢ ከነበራት የባህር በር ባለቤትነት የተቆጣጠረችው በቀድሞ ዩጎዝላቪያ አማካኝነት በአንደኛው የዓለም ጦርነት የአስትሮ ሃንጋሪያን ኢምፓየር ሽንፈት ካጋጠመ በኋላ ነበር። በዚያን ጊዜ ሃንጋሪ አሁን በክሮሽያ እጅ የሚገኝ ሬጄካ ወደብ በባለቤትነት ስታስተዳድር ነበር። ከአንድ ክፍለ ዘመን በላይ ወደብ አልባ ሆና የቆየችው ሃንጋሪ ከ2001 ጀምሮ ከክሮሽያ ጋር በተደረሰ ስምምነት ሬጄካ ወደብ ላይ የቀረጥ ነፃ መብት አግኝታ ስትጠቀም ኖራለች። የሃንጋሪ ምክትል ውጭ ጉዳይ ሚኒስተር ቬንቴ ማጊየር በአዲሱ ወደብ ፕሮጀክት ቦታ ላይ ተገኝተው እንደተናገሩት ወደቡ በ2025 በሙሉ አቅሙ ስራ ይጀምራል። ማጊየር ጨምረው ሲናገሩ ሃንጋሪ 650 ሜትር በሚረዝም የባህር ዳርቻ ላይ 30 ኪሎ ሜትር ስፋት ያለው ወደብ፣ መጋዘኖችንና የሎጂስቲክ ቦታዎች ይኖራታል። ሃንጋሪ ይህ የባህር ከዓለም አቅርቦት ሰንሰለት ጋር ውጤታማ ትስስር የሚፈጥርላት ከመሆኑም በላይ በርካታ ሃንጋሪያውያን የስራ ዕድል እንደሚያስገኝላቸውም ተነግሯል። ሀገሪቱም ከኤክስፖርት ከምታገኘው ገቢ ሶስት እጥፍ በላይ ይጨምራል። ይህም ለግሉ ዘርፍ ጠቀሜታዊ የጎላ ነው ተብሏል። እንደ ማጊየር እምነት የባህር በር ስምምነቱ ከኢምፖርትና ኤክስፖርት ስራዎች ባሻገር ስትራቴጂ ገቢ ጠቀሜታ እንዳለው ይናገራሉ። አንድ አገር የራሱ የሆነ የባህር በር ከሌለው ሁሉም በሌሎች ሀገር በጎ ፍቃድ የተወስኖ የሚኖረው ነው ማለት ነው። ማግየር ይህንን ሁኔታ መቀየር ይኖርባቸዋል ይላሉ። ምክንያቱም ከዓለማችን ቀዳሚ ላኪ ሀገሮች ውስጥ ሃንጋሪ በ34ተኛ ላይ ትገኛለች። በመሆኑም ይህንን ስራ በሚገባ ለማሳለጥ ከባህር ጋር የሚያገናኛ መንገድ ከአለም አቅርቦት ሰንሰለት ኔትወርክ ጋር ትስስር መፍጠርም ይኖርባታል። ካምፓኒዎቻችንን በአለም ደረጃ ተወዳዳሪ የሚሆኑበትም እድልን ያሰፋሉ ይላል። እንግዲህ ኢትዮጵያም እጅግ በተወሳሰበ መንገድ ነበር የባህር በር አልባ ሀገር እንድትሆን እና እንድትቀር የተደረገችው። እጅግ ደማፋሳይ ጦርነቶች ልክ እንደ ሃንጋሪ ጋር እያደረገች ሁሉም ኢትዮጵያውያን ከኤርትራ ጋር የብዙ ሕይወት የቀጠፉ ጦርነቶች ውስጥ ገብታ ታውቃለች። ታዲያ ከአንደኛውና እጅግ ውስብስብ ከሆነው የሴራ ጥንሰሳ በኋላ ኢትዮጵያ እስካሁን ድረስ የባህር በር አልባ ከመሆኗ ባሻገር በጁቲ ወደብ ላይ ጥገኛ የሆነ የንግድ ትስስር እያደረገች ትገኛለች። የኤርትራ ጣፋንታ የሚወስነው ህዝብ ውሳኔ ሲካሄድ በዋዜማው የአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ ማስነሳታቸው ይታወቃል። እንደ ኤሮፓያን አቆጣጠር ጥር 4 ቀን 1993 በሺህ የሚቆጠሩ የዩኒቨርሲቲ ተማሪዎች አደባባይ ወጥተው ታላቂቱን ሀገር ኢትዮጵያን የሚከፋፍልና ወደብ አልባ ሀገር የሚያደርጋት ነው እያሉ የኤርትራን መገንጠል መቃወማቸው አይዘነጋም። የጊዜው መንግስት ከዚህ ተቃውሞ የሰጠው ምላሽ ጠንከር ያለ ነበር። በመቶዎች የሚቆጠሩ ተማሪዎች በጸጥታ ኃይሎች በወሰዱት እርምጃ ቆሰሉ። ሁለት ተማሪዎች በሆስፒታል እንዳሉ መሞታቸውም ተረጋግጧል። ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸት ሰሚ አጥቶ ቀረ። የኤርትራ መገንጠል ጉዳይ አፍጥጦ መጣ። ግንቦት 16 1985 ዓ ም በተካሄደው ሪፈረንደም ኤርትራ ሉዓላዊ አገር ሆነች። እንግዲህ ከዚህ አሳዛኝ የታሪክ ክስተት በኋላ ኢትዮጵያ ዳግም የባህር በር ጥያቄ በማንሳት ምስራቅ አፍሪካ ላይ እሳት ተቃጣጣጥሎ ነበር። ኢትዮጵያ 120 ሚሊየን ህዝብ ይዛ የባህር በር አገር አልባ መሆን እና መቀጠል አትችልም በማለት ሀገሪቱ ጥያቄ በማንሳቷ አሁን ጥሩ አማራጭ እየሰጧት ይገኛሉ። ሶማሊያ በህንድ ውቅያኖስ አቅራቢያ ወደብ እሰጣለሁ እያለች ነው። ጅቡቲ ኢትዮጵያ ራሷ የምታስተዳድረው ለንግድ የሚሆን ወደብ እሰጣለሁ ስትልም ነበር። ይህ እንግዲህ ኢትዮጵያ ምን ያክል በወደብ ጉዳይ ትግል እያደረገች መሆኑን ያሳያል። አሁን ኢትዮጵያ የጀመረችው ወደብ የማግኘት ትግል ፍሬ አፍርቶ የሚታይበት ጊዜ ሩቅ እንደማይሆን እና እንደሚያሳዩ መረጃዎች እየወጡ ነው። ወደፊት ኢትዮጵያ ልክ እንደ ሃንጋሪ ሁሉ የራሷ ወደብ ባለቤት የምትሆንበት ጊዜ ሩቅ አይሆንም። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫ ነው እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸርቆዩን